በቀላሉ ከሰራተኞች ጋር ለመግባባት እንዲሁም ደግሞ ስራን ለማቅለል የምጠቀምበት አንድ ዲቫይስ አለ። ይሄም ዲቫይስ ምንድነው? ቴርሞሜትር እዚህ ጋር አለ። እንደምትመለከቱት እዚህ ጋር ቴርሞሜትር አለች። እቺ ቴርሞሜትር እንግዲህ በቀላሉ ከሰራተኞች ጋር በስልክ ብቻ መግባባበት አይነት መሳሪያ ነው። እዚህ ጋር የተጠቀሰውን የላይኛውና የታችኛውን ቁጥሩን ነገር እንላቸዋለሁ። የላይኛው ምን ምን ያመለክታል? በቤት ውስጥ ያለ የሙቀት መጠን ያመለክታል። መለኪያው ደግሞ እንደምትመለከቱት ወደ ታች ይወርድና በዶሮቻችን የከዶሮቻችን በላይ 25 ሴንቲ ከፍታ ላይ እንሰቅለዋለን ማለት ነው። ይሄ ትክክለኛውን አይነት ንባብ ወይም ደግሞ ሪዲንግ ለመውሰድ የሚጠቅማችሁ ነው። አሰቃቀሉ ለምሳሌ እንደዚህ ቢሆን ትክክለኛውን የቤት ውስጥ የሙቀት መጠን ወይም ደግሞ ጫጩቶች እየደረሳቸው ያለውን የሙቀት መጠን ለመለካት ትቸገራላችሁ። ያ ማለት በዚህም በምትመለከቱበት ሰዓት በሁለቱ መካከል እንግዲህ እንዲሁም ደግሞ በዚህም በምትመለከቱት የማሞቂያዎች ናቸው። ስለዚህ የማሞቂያዎቹን አይነት ልኬት ይወስዳል እንጂ ወደታች ወርዶ ምን ያክል ሙቀትን እየለቀቀ እንደሆነ በትክክል ማንበብ አትችሉም፣ ወይም ደግሞ መረዳት አትችሉም ማለት ነው። ስለዚህ እዚህ ጋር ያለውን ከፍተኛ ሙቀት ቢለካላችሁ ታች ላይ ያለው የሙቀት መጠን ስለሚወርድ ምናልባት የጫጭቶቻችሁን ከዚህ ቀደምም እንደነገርኳችሁ እንግዲህ ጫጭቶች በቅዝቃዜ ምክንያት ብቻ የሰውነት የእርጥበት መጠናቸው ወይም ደግሞ በከፍተኛ ሁኔታ የዚህ በሚቀዘቅዙበት ሰዓት የሰውነት ሙቀት የሰውነት ቅዝቃዜ የሰውነት እርጥበት መጠናቸውን ይመጥና እስከ አስር ፐርሰንት የሚያደርሰው ከሆነ ከሰባ ፐርሰንት እስከ አስር ፐርሰንት የሚያደርሰው ከሆነ ሟች ናቸው። ብዙ ጊዜ ጫጩቶች በምታሳደጉበት ሰዓት ሞት የሚገጥማችሁ ወይም ደግሞ ከፍተኛ የሆነ የሞት መጠን የሚገጥማችሁ በዚህም ምክንያት ነው። ስለዚህ በዋነኝነት እንግዲህ እዚህ ጫጩት ማሳደግ ስራ ላይ ስትገቡ ለተከታታይ ሶስት ቀን ለህይወታቸው ዋስትና የሚሆነው አንድ እችኛዋን ዲቫይስ መቅጠም ይኖርባቸዋል ሁለተኛ ደግሞ እነዚህን አድጀስት የምታደርጉበትም መጠን ምን ያክል ለምን ያክል ካሬ ምን ያክል ብሩደሮች ያስፈልጋሉ፣ ምን ያክል ማሞቂያዎች፣ እንዲሁም ደግሞ የእናንተ አካባቢ ላይ ምን ያክል የሙቀት መጠን አለ ወይም ደግሞ የቅዝቃዜ መጠኑ ምን ያክል ነው፣ ወቅቱ ሴትኛው ነው የሚለውን በደንብ መረዳት ይኖርባቸዋል ማለት ነው። ስለዚህ በቀላሉ ቺን ዲቫይስ እየተጠቀማችሁ ከሰራተኞቻችሁም ጋር ሊሆን ይችላል። እናንተም በጣም እርግጠኛ ለመሆን ደግሞ በክሎኮ አማካኝነት ወይም ደግሞ በቬንት በኩል የቦዲ ቴምፕሬቸራቸውን ወይም ደግሞ የሙቀት መጠናቸውን ደግሞ እንለካዋለን። በጣም እርግጠኛ ለመሆን የምንጠቀምበት ነው። ነገር ግን ደግሞ ስርጭታቸውን ተመልክተን በዛ እርግጠኛ ማንነው ከሆነ ይህን ንባብ እንወስዳለን። በዚህ እርግጠኛ ማንነው ከሆነ ደግሞ በኋላ ላይ ማሳያችሁ ደግሞ በቬንት በኩል ገብተን ደግሞ የምንለካው የሰውነት የእርጥበት የሙቀት መጠን አለ ማለት ነው። ስለዚህ በዛ መልኩ ማየት አስፈላጊ ነው። ሌላው እዚህ ጋር እዚሁ ዲቫይስ ላይ ማየት የሚኖርብን ቤት ውስጥ ያለውን የሙቀት መጠን በሁለት አይነት መንገድ ሊያካላችሁ ይችላል። የመጀመሪያው በዲግሪ ሴልሺየስ ነው። ሁለተኛው በዲግሪ ፋራናይት ነው። በሁለቱም ማስቀመጥ ይቻላል። እንግዲህ አሁን ያለው 28.5 ዲግሪ ሴልሺየስ ነው። አሁን በጣም በተስተካከለ ሁኔታ ጥሩ የሚባል ነው። 28 28.5 ወይም ደግሞ ከ30 በላይ እንዲሆን አንፈልግም። በዚህን ሰዓት ላይ ለምን እነዚህ ዶሮዎች እንግዲህ በዚህን ሰዓት ላይ አራተኛ ቀናቸው ላይ ይገኛሉ። ስለዚህ ዶሮዎቻችን ከ36 እና ከ37 ዲግሪ ሴልሺየስ በታች መሞቅ ይኖርባቸዋል፣ ወይም ደግሞ ያን ያክል የሰውነት ሙቀት ይኖርባቸዋል። ለምን ብትሉኝ እነዚህ ዶሮች እንግዲህ እየበሉ እየጠጡ ያሉ ዶሮች ናቸው። ያ ማለት ከሚበሉት ከሚጠጡት ውስጥ ከፍተኛ የኒውትረንት መጠን ያገኛሉ። ያ ማለት ለምሳሌ አሁን እየበሉ ያሉት ፕሪስታርተር የሚባል ወይም ደግሞ የጫርቶች ማስጀመሪያ መኖ የምንለውን አይነት መኖ ነው። እንግዲህ በውስጡ እስከ 3100 ኪሎ ካሎሪ በውስጡ ፐር ኬጂ የሚገኝበት ነው። እንዲሁም ደግሞ ከፍተኛ የሚባል ክሩድ ፕሮቲን በውስጡ ያለ ነው። እስከ 22% የሚደርስ የክሩድ ፕሮቲን በውስጡ የሚያካተት ነው። ስለዚህ ከዚህ ጋር ተያይዞ ከሚበሉት በልተው ለሰውነታቸው ሙቀት ወይም ደግሞ ይሄም ሜታቦሊክ ሬታቸው በጣም ከፍተኛ ስለሚሆን የሰውነት ሙቀታቸው ለመጠበቅ አሁን ላይ ፉሊ መመገብ ያለባቸውን ያክል ግራም እየተመገቡ ስለሆነ ብዙ አዳጋች አይሆኑም። ነገር ግን በገቡ በመጀመሪያዎቹ ሶስት ቀናት ግን ጫጩቶቻችን ላይበሉ ላይጠጡ ይችላሉ። ቦታውን ላይለምዱት ይችላሉ እና መደረግ ያለበት የሙቀት መጠን ከ36 ከ37 ዲግሪ ሴልሺየስ በሚሆን መጠን ነው። ስለዚህ ከዚህ ጋር ተያይዞ ብሩደር ሃውሳችን ወይም ደግሞ እንደዚህ ማሞቂያችን እንደምትመለከቱት በጣም የተከበበ ነው። በጣም ንፋስ እንዳይገባ፣ ብርድ እንዳይገባ ተደርጎ የተሰራ ነው። እነዚህ ብሩደሮች የሚሰጡትን አይነት ሙቀት አፍኖ ለማስቀረት ታስቦ የተዘጋጀ ነውና እንደምትመለከቱት እንግዲህ በእኔ ቁመት ልክ የተሰራ ነው በቀላሉ ውስጥ ላይ ተንቀሳቅሰን ስራውን በአግባቡ ለመስራት እንዲያስችልን ማለት ነው። ስለዚህ የቤታችንን የሙቀት መጠን እንግዲህ የአሳይቻችኋለሁኝ ከሰላሳ በታች መሆን እንዳለበት ነገር ግን ደግሞ ሌላው ሁለተኛው እዚህ ጋር የሂሚዲቲ ቴስት ወይም ደግሞ የዚህ የእርጥበት መጠንን መለኪያ ደግሞ አለ። ይሄ ማለት እስከ 50 ፐርሰንት ይታየናል። ማክሲመሙ 65 ፐርሰንት ነው። ከ55 ፐርሰንት እስከ 65 ፐርሰንት ቢሆን ለጫጩቶቻችን በዚህ እድሜያቸው በጣም ተስማሚ የሚባል የምዝን እርጥበት መጠን ነው ወይም ደግሞ የአየሩ የእርጥበት መጠን ማለት ስለዚህ ከዚህ ጋር ተያይዞ እነዚህ እቺ ዲቫይስ ብቻ ሁለት ነገሮችን ተለካልናለች ማለት ነው ስለዚህ ይህንን እያነበብን ስራችንን በጥሩ ሁኔታ እያቀላጠፍን መስራት እንችላለን ማለት ነው እነዚህ ጫጭቶች እንግዲህ እንደነገርኳችሁ አሁን አራተኛ ቀናቸው ላይ የሚገኙ ናቸው ፕሪስታርተር የሚባል አይነት መኖ ነው እየተጠቀሙ ነው ያሉት ጫጭቶች በነገራችን ላይ ብዙ ሰዎች ሲሞትባቸው ይታያል ወይም ደግሞ ከፍተኛ የሚባል ሞት ሲከሰት ይታያል ስራው ላይ የሚያጋጥም ነገር ቢሆንም ብዙ ሰዎች ግን ከሚሰሯቸው ስህተቶች ውስጥ የመጀመሪያዎቹን ሶስት ቀናት ጫጭቶቻቸው ከመድረሳቸው በፊት እንዲሁም ደግሞ ከመድረሳቸው በኋላ የሚሰሩት ስራ ጫጭቶቻችን እንዲሞቱና እንዳይሞቱ ከሚያረጉ ነገሮች ውስጥ በዋነኞቹ ናቸው። ያ ማለት እንግዲህ ጫጭቶች በጣም ይሞታሉ የሚባለው የመጀመሪያዎቹ ሶስት ቀን ነው። የሚቀጥሉት ሰባት ቀን ደግሞ በጣም እየቀነሰ ይመጣል። የሚቀጥሉት አስር ቀን ደግሞ ምንም ዜሮ ሞርታሊቲ ማለት ይቻላል፣ ወይም ደግሞ ጫጭቶች የማይሞቱበት ይሆናል ማለት ስለዚህ መቋቋም የሚችሉበት ወይም ደግሞ በቀላሉ ሰርቫይቭ ማድረግ የሚችሉበት አይነት እድሜ አስር ቀናቸው ላይ ነው። ነገር ግን ቻሌንጅ የሚያደረጋችሁ እስከ ሀያ አንድ ቀን ድረስ ቻሌንጅ ሊያደረጋችሁ፣ በተለይ በተለይ ደግሞ በጣም ቀዝቃዛማ አካባቢ ላይ ማሳደግ የምትፈልጉ ሰዎች ካላችሁ እንደየዝርያቸው ቢለያይም ነገር ግን እነዚህ የቦቫንስ የሚባሉ የእንቁላልጣይ ጫጭቶችን ለማሳደግ ትንሽ ቻሌንጅ ሊያደረጋችሁ የሚችል አይነት ሁኔታ ሊበዛባችሁ ይችላል ማለት። ስለዚህ ከዚህ ጋር ተያይዞ አንድ እዚህ ጋር መመልከት የሚኖርብህ ሁለት ነገሮች አሉ። የመጀመሪያው ቀደም እዛ ጋር በቴርሞሜትር ሪዲንግ የወሰድነው ወይም ደግሞ ንባብ የወሰድነው ላይ በጣም እርግጠኛ የማትሆኑ ከሆነ እዚኛው ደግሞ በጣም በጣም እርግጠኛ የምትሆኑበት በቬንት በኩል ወይም ደግሞ በፊንጢጣ በኩል ይሄንን እናስገባና ንባቡን እንወስዳለን ማለት ነው። ከዚህ ቀደም እንግዲህ የሰራውላችሁ ቪዲዮ አለ። በጣም አስተማሪ የሆነ ቪዲዮ ነው። እንዴት ልለኩ እንደምትችሉ ምን ያክል ቴምፕሬቸር መሆን እንዳለበት፣ በዲግሪ ፋራናይትም በዲግሪ ሴልሺየስም በደንብ ተቀምጧል። ያንን ማየት ያስፈልጋል ማለት ነው። ስለዚህ ረንደምሊ ምን እናደርጋለን አንድ ጫጩቶችን እንወስድና እዚያ ጋር ያለው ንባብ በጣም እርግጠኛ ማትሆኑበት ከሆነ እንደምትመለከቱት፣ እንግዲህ ከ36 ነው የጀመረው፣ 38 እያለ እየቀጠለ ነው፣ ወደ 39 እየገባ ነው። አሁን እዚህ ጋር ያለው ንባብ መሆን ካለበት በላይ የሚሆን ከሆነ ቀጥታ እርምጃችን የሚሆነው እነዚህን አምፖሎች ማጥፋት ነው። አሁን ቀን ነው እንደምትመለከቱት፣ ወደ 9 ሰዓት 10 ሰዓት አካባቢ ነው ይህንን እንድታዩዋቸው ነው እንጂ በዚህን ሰዓት ላይ እነዚህ ብሩደሮች መብራት በሌለባቸው ሰዓት ነው ያበራ ነው። ግን ብሩደር ምንድነው ማሞቂያ ምንድነው የሚለው ነገር እንድታዩት ያክል ነው። ስለዚህ አርባ ያክል ሄዷል እስካሁን 40 ነጥብ 5 ድረስ እየሄደ ነው 40 ነጥብ 5 ላይ ቆሟል። 40 ነጥብ 5 ላይ ቆሟል። ከ41 የሚዘል ከሆነ ምንድነው የምናደርገው ኢሚዲየትሊ ይህንን ማሞቂያዎች ሙሉ በሙሉ እናጠፋና አሁንም እናነባለን። እዛ ጋር ቴርሞሜትር አለች እናነባለን። ያ ማለት በጣም በትክክል እዚች ጋ የሰቀል ነው። ይሄው እዚህ ጋር እንደምትመለከቱት እንግዲህ 45 ነው፣ ቀረብ በልላቸው እዚህ ጋር እንደምትመለከቱ 45 ነው። 45 0.5 ዲግሪ ሴልሺየስ ብቻ ሲቀረው ቆመዋል ማለት ነው። 41 ቢሆን ኖሮ ወይም ደግሞ ከ41 በላይ ቢሆን ኖሮ ምን እናደርጋለን ወዲያውኑ እናቆማለን ማለት ነው። ስለዚህ ጫጭቶቻችንን በዚህ መልኩ ማቆም ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ሁለቱም በጣም በጥሩ በተሳለጠ ሁኔታ እየሰሩልን ማለት ነው። እዛ ጋርም የሚነበበው አሪፍ ነው። ከላይ የሚነበበውም እዚህ መሬት ላይ ያለውም አሪፍ ነው። ስለዚህ እየሰጠን እያነበበልን ያለው ይሄ የቴርሞሜትር ጫፍ ወይም ደግሞ በትክክል ሙቀትን ሊለካልን የሚችለው እዚ ጋ የተንጠለጠለው ሴንሰር በትክክል ስራውን እየሰራ ነው ማለት ነው። አሰቃቀላችንም ልክ ነው ማለት ነው። ለምን ጫጭቶቻችን በቬንት በኩል አስገብተን የለካ ነው ላይ እያነበበ ያለውን በጣም በጥሩ ሁኔታ እየተናበቡ እየሰሩ ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ በዚህ በኩል ሙቀታቸውን መለካት ያስፈልጋል፣ ጫጭቶችን በምታሳድጉበት ሰዓት። ሌላው ሌላው በጣም ወሳኝ የሚባለውና ዶሮቻችን በጣም ዩኒፎርም ሆኖ እንዲያድጉ ወይም ወጥ የሆነ አስተዳደግ እንዲኖራቸው ለማድረግ ለምሳሌ እዚህ ጋር ወስጃለሁ ኦልሞስት ወደ 43 ግራም አካባቢ ላይ እየመዘነች ነው። 43 ግራም አካባቢ ላይ እየመዘነች ነው። ይሄው እንደምትመለከቱት እዚህጋ ወደ 43 ግራም አካባቢ እየመዘነች ነው። እጅ የገባነው የወሰድ ነው። በነገራችን ላይ በየ14 ቀን ልዩነት 2% የሚያክሉትን ለምሳሌ እዚህጋ የገቡት የገቡ 6000 ናቸው። ከነዚህ ከስድስት 6000 ዎች ሁለት ፐርሰንት የሚያክሉትን ያክል መመዘን አስፈላጊ ነው። ተመልከቷቸው እቺ ደግሞ ወደ አርባ አንድ አካባቢ የመዘነች ነው እንደምትመለከቱት ወደ 41 አካባቢ ስለዚህ የግራም ልዩነት አለ ማለት ነው ብዙ ጊዜ እንግዲህ ፈርስት ግሬድ እና ሰከንድ ግሬድ የሚባሉ የማስፈልፈያ ጣቢያዎች ላይ የሚያስቀምጧቸው የእንቁላል መጠኖች አሉ ስለዚህ የተዳከመ እንቁላል በጣም ዝቅተኛ የክብደት መጠን ያለውን እንቁላል በሚያሳቅፉበት ሰዓት እዚህ ውስጥ የምትመለከቷቸው ጫጩቶች ሁሉ በጣም ወጥ የሆነ ተመሳሳይ ግራም የሆነ ክብደት የላቸውም ለምን እንቁላሉ ኢንኩቤት በሚደረግበት ሰዓት በጣም ዝቅተኛ የሆነ ክብደት ያለውን ከፍተኛ ክብደት ያለው መካከለኛ ያለውን ቀላቅለው ስለሚያሳቅፉ እኛ ጋርም ሲመጡ በተመሳይ የተቀላቀለ የሆነ ወጥ የሆነ መንጋ ያልሆነ እኛ ጋር ይመጣል ማለት ስለዚህ። ነገር ግን እኛ ተቀብለን የምናደርጋለን ዩኒፎርም ወደሆነ አስተዳደግ ወይም ደግሞ ወጥነት እንዲኖራቸው እናደርጋለን። አስተዳደጋችን እናሳምራለን ማለት ነው። ይሄ ከአመጋገብ ጋር ተያይዞ፣ ለየቶ ትሬት ከማድረግ ጋር ተያይዞ የሚያዝ ነው ማለት ነው። ስለዚህ ጫጭቶቻችንን በዚህ መልኩ እየመዘንን ማየት ይኖርብናል ማለት ነው። ከአምስት እስከ ስድስት ግራም የሚሆን ልዩነት አላቸው። ከአምስት እስከ ስድስት ግራም የሚሆን ልዩነት አላቸው። እዚህ ጋር ንባቡ ማየት ይቻላል። የጫጭቶቻችንን አሁን ያለውን የሰውነት ክብደታቸውን በዚህ መልኩ ማወቅ ይቻላል ማለት ነው። ስለዚህ ዛሬ የምንመለከተው ጫጭቶችን አስተዳደግ ነው። ሰላም።